ላይ በረካ ጉድና የተከበራቸው የኢትዮ ቻናል ቤተሰቦች እንዴት ናቸው? ደህና ናቸው? ኔ ጋር ሁሉ ሰላም አልሐምዱሊላ። ዛሬ ደግሞ ሎሚ ከለር ዥላችሁ መጥቻ ያለሁኝ ይሄ ትእዛዝ እንግዲህ ለሙሽራ የተሰራ ነው። እዚሁ ከሚሲ አካባቢ የተሰራ ነው። ለሰርግ ነው ማለት ነው እናንተ መዛዙ እንግዲህ ለሰርግ የምትፈልጉ እንዲሁም ለንግድ ለርክብ ማለት ነው በችርቻሮ የምትፈልጉ ለቤተሰብ ሀድያ ማንኛውንም አቅርቦት አለኝ። እንግዲህ እዚህ ጋር እንግዲህ አሁን ያዘዘችኝ አስር ትራስ ልብስ፣ ሶስት ተካያ፣ አራት ቤቢ የረከቡ ስፍራ ና መጋረጃ ለመስኮት ነው ያዘዘችኝ። ያው ሁሉም እንደየ ምርጫው ነው። እናንተ ለፍሬንች ዶርም ከፈለጋችሁ መጋረጃ፣ ትራስ ጨርቅ፣ አስርም አስራ ሁለትም ከዛም በላይ ከዛም በታች በፈለጋችሁት ሳይዝ እሰራላችኋለሁ ማለት ነው። በፈለጋችሁት ከለር፣ ሳይዝ ዲዛይነር ዲዛይኑም እናንተ በፈለጋችሁት እሰራላችኋለሁ። እንግዲህ ውድ ደንበኞቼ ቪዲዮን ከመጀመራችሁ በፊት ላይ ካድረጉ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ እላችኋለሁ። እንግዲህ አዳዲስ ቪዲዮ እንዲደርሳችሁ፣ እንግዲህ ውድ ቤተሰቦቼ ቻናሉን አሳድጉልኝ ማለት ነው። በጣም የሚያማምር ቪዲዮ ለእናንተ ይጠቅማል ብዬ የማስበው በሙሉ ወደ እናንተ ሼር አድርጋለሁ። እናንተ ደግሞ ለሌሎች እንዲደርስ ሼር እያደረጋችሁ እንግዲህ ቻናሉን አሳድጉልኝ አበረታቱኝ እላችኋለሁ። ይሄ በጣም የሚያምር ነው። እንግዲህ አብዛኛውን ጊዜ እንግዲህ ሀፍ ስራ ነው መስራት ያስኩት ሰመሆኑን ያው እንደ ሰው ምርጫ ነው። በእኔ ምርጫ አይደለም የምሰራው እንደ ሰው ምርጫ ባዘዙኝ መሰረት ነው የምሰራው። ይሄ እንግዲህ እንደምታዩት በጣም ያምራል። ይሄ ከለር ሎሚ ከለር እና ክሬም ከለር ነው ማለት ነው። በጣም የሚያምር ነው ላችኋለሁ። ወደ ደንበኞች አረቢያ መጅልስ፣ ማንኛውንም እንግዲህ ዩቱቤ ቴሌግራም ቻናል ውስጥ ገብታቸው የምታዩት በሙሉ የማቀርቡ ነው መሆነው ሙሉ የወይባ አቃጭ ስም የማቀርባለሁ ማለት ነው። ሽቲዎች ብጃማዎችንም አቀርባለሁ ከነጉፍታቸው ማች እናንተ እንግዲህ ቤት የመታችሁ የምታጡት ነገር አይኖርም ማለት ነው። እንግዲህ ውዴት ቤተሰቦቼ፣ እንግዲህ እኔ የሚገኘው አብዛኞቻችሁ ታቆኛላችሁ። እንግዲህ ደንበኞች የምታቆኝ ታቆኛላችሁ፣ ማታቆኝ ደግሞ እኔ የሚገኘው ኢትዮጵያ ውስጥ ወሎ ኬሚሴ አርፋ የገበያ ማዕከል አርባ አንድ ቁጥር እገኛለሁ። መታችሁ በአካል ማዘዝ የምትፈልጉ መታችሁ ማዘዝ ትችላላችሁ። እንዲሁም በኦንላይን ማዘዝ የምትፈልጉ ደግሞ ኢሞ፣ ቴሌግራም፣ ዋትሳፕ እጠቀማለሁ ማለት ነው። በ0931619096 በዚህ ቁጥር ኦንላይንም ቀጥታ የምታገኙኝ በዚህ ሆኖ ላችኋለሁ። እንግዲህ ውዴቱ ቤተሰቦቼ መጋረጃው እንግዲህ ይህን ይመስላል። ስስ በስስ መጋረጃ ነው እንደምታዩት። አልተከፈለም። ይሄ ሁለት ሜትር ነው እንደምታዩት። ገበርም አለው ግን፣ በተከፋች አልፈልግም ብላ እንደዚሁ ወደ አንድ ጎን ለማስያዝ ነው አልሰቀልኩትም። በጣም የሚያምር ነው። ሚከለር ነው ፣ ይሄ ሁለት ሜትር ነው ለመስኮት ማለት ነው። ይሄ ሁለት ሜትር ነው። ገበሩም እንደዛው በማድረቂያ ነው የተሰራላት። ቀለበት ተደርጎ ይሰቀላል። ይሄ ደግሞ ገበሩ ደግሞ በርፍሌክስ የተሰራ ነው ማለት ነው። ውድ ደንበኞች፣ እቺ በቀጭኑ ነው ሻተር ነው የምትሰቀለው። ያኛው ደግሞ በወፍራሙ በቀጭኑ ማድረግ ትችላለች። እቺ ስስ በስስ መጋረጃ ስለሆነ ይችለዋል ማለት ነው። እንግዲህ ውድ ደንበኞች እናንተ እንግዲህ ዘዙላችሁ መጋረጃ። ብዙ አይነት መጋረጃዎች አሉ ስስ በስስ ከፋይ ማኪንግ ዳንቴል ኳሊቲ ላችኋለሁ። እንዲሁም ደግሞ በዚሁ በራሱ በትራስ ጨርቁ መጋረጃ መሰራት ይቻላል። እንግዲህ እናንተ ዘዙ ላችኋለሁ። እንግዲህ ውዴት ቤተሰቦቼ እንሻአላህ እንግዲህ ረመዳንም እየመጣ ነው። አላህ በሰላም እዛ ያድርሰን። ና ለረመዳን የምትፈልጉ ከወዲሁ ታዛላችሁ ማለት ነው። ፒኮክ ጨርቆች ግን ጠፍተውብኛል። አብዛኛዎቹ ፒኮክ እየጠየቃችሁ ነው። እንሻ አላህ በሚገባበት ሰዓት አሳውቃችኋለሁ ማለት ነው። ውድ ደንበኞቼ እንግዲህ ለዛሬ አስኩት ቪዲዮ ይሄን ይመስላል። ስለ ስለተከታተላችሁ በጣም አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።